ሰላም ጤና ስለውዴች ና ቤተሰብ ተከታዮች በድጋሚ እንኳን ደስ አላችሁ በርካታ ሽኒ ወንድሞቻችን ስለገቡ የመሪውስ ሚና ምን ነበር እሱን ጉዳይ የምንመለከተው ይሆናል ሳጅን ፋኖ የሆነው በቁጥጥር ስር ውሏን ብር ተግባር ሊፈጽም የነበረውም እሱም በቁጥጥር ስር ውሏን እነዚህን ጉዳዮች የምንዳስስ ይሆናል እንዲሁም በኤርትራ ውስጥ የሚገኙ ጭቁን ብሔሮች እነሱን ጉዳይ የምናነሳ ይሆናል እስከ ፕሮግራሙ ፍጻም ከኔ ጋር ቆዩ ዘረኝነት ይውደም በሀገራችን ከፍተኛ ሽብር ተግባር ከሚጠቀምባቸው ትልቅ ክልሎች የአማራን ህዝብና የኦሮሚያን ህዝብ ነው። ለዚህ ደግሞ የሸኔ የሚባል ቡድን በማቋቋም ፋኖ ቡድን የሚባል በማቋቋም የኤርትራና የግብጽ ፈረሶች በመሆን ሲያገለግሉ የነበሩ፣ እነዚህ ጉዳዮች የሀገራችን እጣ ፈንታ በእነዚህ ክልሎች እንዳለ ስለሚታመን ከፍተኛ ቀሱ ውስጥ ለመክተት እንግዲህ ሲንቀሳቀሱ የነበሩት በተለያየ አቅጣጫ በተለይ በኦሮሚያ ክልል አሁን ያለው የሰላም ሁኔታ በእጅጉኑ ባስተማማኝ ሁኔታ የመጣበት ይገኛል። ለዚህ ደግሞ የክልሉ ፕሬዝዳንት ዋነኛ ሚና ነው። ምክንያቱም ኃላፊነት በመስጠት ጃልሰኒ ነጋሳ አዝ በፊት የገባው የመንግስት የሰላም ጥሪ ተቀብሎ የገባው የሸኔታ ጣቂ የኦሮሚያ ክልል የምንሻ ቢሮ ኃላፊ አድርጎ የክልሉ ፕሬዚዳንት ሽመልስ አብዲሳ ሹመዋቸዋል። ይሄ ዋነኛ የሚያመላክተው መንግስት በደልን በመቆጠር ሳይሆን በይቅርታና አላፊነት በመስጠት አላፊነታቸውን እንዲወጡ ሌላ ትልቅ አላፊነት በመስጠት እንግዲህ የክልሉ ወደ ሰላም አስተማማኝ ሰላም እየመለሰ ይገኛል። እጅግ እጅግ የሚበረታታ ጉዳይ። ይሄን ፈለግ የተከተለ እንግዲህ በርካታ የሸኔ ታጣቂዎች የገቡት ለሰውሳችሁ። በትናንትናው እለት በተለይ ሆሮ ጉዱሩ ወለጋ የገቡት እናሰውሳለን። በደቡብ ዞን በምስራቅ ቦረና ከ130 በላይ እንደገቡ እናሰውሳለን። ምዕራብ ሸዋና ደቡብ በሸዋም ከመቶ 60 በላይ እንደገቡ እናስታውሳን። አርሲም በተመሳሳይ መልኩ ምስራቅና ምዕራብ ጉጂ ዞንም ከ150 በላይ የሸኔ ታጣቂዎች እንደገቡ እናስታውሳለን። ይህውል በርካታ የሸኔ ታጣቂዎች የገቡበት ዋነኛ የመንግስትና የመንግስት በተጠናከረና በተናበበ መልኩ እርምጃ መውሰዱ እንዲሁም የክልሉ የሰላም ጥሪ ማቅረባቸው ዋነኛ ትልቁ ሚና ነው። በዚህ የኦሮሚያ ክልል አሁን ወደ አስተማማኝ ሰላም የመጣበት ሁኔታ እየተመለከተ ነው የሚገኘው። ሰላም ለሀገራችን ያደርግ፣ ዘረኝነት ይውደም። የሸኔንና የፋኖን በመጠቀም ሀገራችን ችን ግዙፍ የሆነችው ወደ ትርምስ ውስጥ ለመክተት ሌት ተቀን ከሚሰሩት ኤርትራና ግብጽ እነዚህ ዋነኛ ተጠቃሽ ናቸው። በተለይ ይህ የሀገራችን ጣፈንታ በሎት ክልል የወደቀ መሆኑ ይታወቃል። ኤርትራ የአማራን ክልል ግማሽ ግማሽ የማታክል ወይም የኦሮሚያን ክልል ግማሽ ግማሽ የማታክል ይህን ትልቅ ክልል በሴራ እንግዲህ ሀገር ሆና እየተላላከች ለማታራምስ የምትሰራ ሽፍታ በኢሳያስ የምትመራ ነጥብ የሆነች ሀገር ነች። እችን እንግዲህ እንግዲህ የአንድን ክልል ግማሽ ግማሽ የማታክል ነች። በሽብርተኝነት እንግዲህ በማነሳሳት እየተጠቀመችበት የምትገኘው። ለዚህ ደግሞ ክልላችን ሀገራችን እጅግ ግዙፍና ግዙፍ የህዝብ ብዛትም የቆዳ ስፋትም ያሉ መሆኑ ይታወቃል። ወደ ሙሉ ሰላም አስተማማኝና ወደ እድገት ጎዳና በአንዴና በአንዴ መግባት የሚችል አቅም አለን። ለዚህ እንግዲህ ታጥቃችሁም ትንቀሳቀሱ ወንድሞች መንግስት ያቀርብላችሁ ሰላም ጥሪ ብትጠቀሙበት መልካም ነው። ወደ ጉዳያችን እዚህ ጋር ያይዘን ስናልፍ ሳጅን ተመስገን ተብሎ የሚታወቅ በምዕራብ ጎጃም ዞን በቋርት ወረዳ ህዝባዊ ፖሊስ ሆኖ ሲያገለግል የነበረው ሳጅን ተመስገን ህዝብንና መንግስትን በመክዳት ከፋኖ ጋር ሲዋጋ በምርኮኝነት ሽንዲ ከተማ ላይ ገቢ ተደርጓን። እናመሰግናለን። ኃላፊነትን የህዝብና የመንግስትን የተሰጠውን ኃላፊነት ወደ ጎን በመተው ከፋኖ ጋር ተቀላቅሎ እንግዲህ ሲዋጋ በነበርበት ጊዜ በነበልባሎቹ በሀገራችን እንግዲህ በሚገኙት ሚኒሻ አድማብትን እና መከላከያ በተቀናጀና በተናበበ መልኩ ገቢ አድርገው ታን። ይህ ብቻ ሳይሆን ሌላኛው ደግሞ ሰርጎ በመግባት ጥቃት ሊፈጽም የነበረ እስከያዘው ያዘው ቦምብ ድረስ ገቢ አድርገው ታን ቴንኪዩ። ይሄ መሰል የሽብር ተግባር የሚወገዝ ነው። ለሀገራችን የሚጠቅመው ሰላም ብቻ ነው። መንግስትም አጠናክሮ እርምጃውን እየወሰደ ይገኛል። ስለዚህ ለሀገራችን የሚጠቅመው የሚበጀው የሚያሻግረው ሰላም ብቻ ነው። ከዚህ ውጭ የሚመጣ የትግል ለውጥ አያመጣም። ሌላኛው ጉዳይ እዚህ ጋር አያይዘን የምናልፈው የኤርትራ ውስጥ የሚገኙ ጭቁን ብሔሮች አሉ። ምጽዋ ላይ ሰፍረው የሚገኙና አሰብ ላይ ሰፍረው የሚገኙ ብሔሮች ናቸው። በዋነኛነት የቀይ ባህር አፋሮች በአሰብ ሰፍረው የሚገኙ ናቸው። ሌላኛው በምጽዋ ሰፍረው የሚገኙ ሳሆ የሚባል ብሔር እና ረሻይ ርሻይዳ ተብሎ የሚታወቅ ብሔር ናቸው። እነዚህም ብሔሮች በዋነኛነት የዛሬ 30 ዓመት በፊት የነበረው ኢትዮ ኤርትራ ጦርነትም እነዚህን ያነጣጠረ እንደነበር ይታወቃል። በተለይ ይህ ወደብ የያዙ በመሆናቸው አሰብ ላይ ሰፍረው የሚገኙት እነዚህ የአፋር ቀይ ባህሮች ኢትዮጵያዊንን እንጂ ኤርትራውያን አይደለንም በማለት በግድ የተገነጠሉ የኢትዮጵያ ዜጎችና የኢትዮጵያዊነትን እየናፈቁ አፋር ክልል ከሚገኙት የማይለዩ የቀይ ባህር አፋሮች በግድ ኤርትራዊ እንዲሆኑ ተገደዋል። በዚህ ምክንያት እንግዲህ ኤርትራ መንግስት ጋር አይግባቡም አይፈላለጉም። ለዚህ ደግሞ አሁንም ድረስ በጦርነት ላይ እንደሚገኙ ይታመናል። በተለይ በምጽዋ ሰፍረው የሚገኙት በተመሳሳይ መልኩ እነዚህም የተለየ አጀንዳ አለመኖሩ ነው። በተለይ ወደብ እንደመያዛቸው መጠን ደግሞ መንግስት የኤርትራ መንግስት ሁሌም ሁሌም በትኩረት እነዚህን በፈርጆ እየተሳደዳቸው እንደሚገኝ ነው የሚታመነው። ስለዚህ እነዚህ የሰፈሩበት አናሳ ብሄሮች። ሻቢያ እንግዲህ ስልጣኑ ብቻ ጥመኛ መሆኑን ለዜጎች የማይደንቀው መሆኑን በግልጽ የሚያሳይ ጉዳይ ነው። ለዚህ ደግሞ ዋነኛ መንግስት አገራችን የጀመረው ያሰብ ጉዳይ ወደፊት ከገባበት የቀይ ባህር አፋሮች መቶ በመቶ ወደዚህ እንደሚመለሱ ምንም ጥርጥር የለውም። ምክንያቱም በግፍ የተነጠቀ ወደባችን በህጋዊና በሰለጠነ ዓለም አቀፋዊ ህግ መሰረት ባደረገ መልኩ መንግስት እየገፋበት ይገኛል። ይሄ ደግሞ የማይቀር ጉዳይ ነው። 130 ሚሊዮን ህዝብ ዞ እንግዲህ ማጠርና ማሸግ አይቻልም። ለዚህ እንግዲህ ፈረሱ ናችሁ ስታገለግሉ የነበረው የፋኖና የሸኔ ይብቃችሁ፣ ወደ ሰላማችሁ ተመልሶ አገራችን እናልማ። ደግሞ የምታመጡት ለውጥ አይኖርም፣ በፍጹም በፍጹም አይኖርም። አገራችን ወደፊት ትራመዳለች ትሻገራለች ታሸንፋለች። እናድጋለን። ነገር ግን እናንተ በዘገያችሁ ቁጥር የእድገታችን ፍጥነት ፍጥነት ይቀንሰዋል እንጂ አያጎድለውም። ስለዚህ የእናንተ መምጣት የእድገታችን ፍጥነት ይጨምረዋል፣ ወደ ሰላም መምጣት ይጨምረዋል እንጂ ከእድገታችን አይቀንሰውም አይቀንሰውም። ፍጥነታችን ግን ይጨምረዋል። ለዛ ነው የእናንተ ወደዚ ወደ ሰላም መምጣት የሚያስፈልገው። መንግስት አሁን የጀመረው እንቅስቃሴ በጣም በጣምና በጣም የሚበረታታ ነው። መንግስት አሁን የዘረጋው የሰላማዊ ጥሪ እጅግ የሚደነቅ የሚበረታታ ነው። እንደ ክልል ከወሰድ ነው የኤርትራና የትግራይ ሕዝብ ባንድ የሚደመር የአማራን ክልል አያክልም የኦሮሚያን ክልል አያክልም። ነገር ግን በጥቂት አምባገነን የኤርትራ ሕዝብ በጥቂት ፖለቲከኞች እጅ ወድቋል። የትግራይ ሕዝብ በተመሳሳይ መልኩ በጥቂት ፖለቲከኞች በህዋት እጅ ወድቋል ህዝቡን እያሹት እየቆሉት ይገኛሉ። ለዚህ ደግሞ ሰፊው የአማራ ህዝብና ሰፊው ኦሮሚያ ህዝብ ከኢትዮጵያ ህዝብ ጋር በመተባበር ህዝቡን ነጻ በማውጣት ዲሞክራሲያዊና ነጻ ህዝብ ተፈቃቅሮና ተዋዱ የሚኖረ ኢትዮጵያዊነታችን ባህልና ሴት መሰረት ባደረገ መልኩ ከእነዚህ አምባገነን ለማላቀቅ ታጥቃችሁ የገባችሁ ጫካ ያላችሁ ወንድሞች። መመለስ ዋነኛ ትልቁ መሳሪያ ነው። ለዚህ መልእክታችን ማስተላለፍ እንፈልጋለን። እድገት ወደፊት፣ ዘረኝነት ይውደን። በሌላ ቪዲዮ እስክንገና፣ መልካም ቆይታ